የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም መንግስታዊ ተቋም የሕክምና ባለሙያዎችን ጥያቄም የብልጽግናው መንግስት ምላሽ እንዲሰጥ ጠየቅም። አገዛዙ እውቅ ዶክተሮችን ጨምሮ የሚፈጽመው ስርዓት እንደቀጠለ ሲሆን፣ አንዳንድ የሕክምና ባለሙያዎችን ደግሞ ዛሬ ፍርድ ቤት አቅርበዋል። አምነስቲን ጨምሮ በአፋጣኝ የታሰሩ ባለሙያዎች እንዲፈቱ የተለያዩ ተቋማት እየጠየቁ ነው። በዝርዝር የምንመለከተው ጉዳይ ይሆናል። ጠቅላይ ሚኒስትር አብይ አህመድ በሚስጢር የያዙትን ጉዞ በዚህ ሳምንት ሊያደርጉ መሆኑ ተሰማ። ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትራቸው ቢያንስ ሰባት ሀገራትን የሚጎበኙበት የአውሮፓ ጉዞም ቀልብን ስቧል። ሰሙታላችሁም? የህወሀት እውቅና ሰርተፍኬት ሊቀመንበሩ ደብረጽዮን ገብረ ሚካኤል ፈርመ ወስደውት ነበር ሲሉ ሁለቱ የብልጽግና ሹማምንት ጌታቸው ረዳና ሬድዋን ሁሴን ተናገሩ። አቶ ሬድዋን ሁሴን ከሳሽ አቶ ጌታቸው መስካሪ መስለው በቀረቡበትና ከዚህ በፊት የቀድሞ ጓዶች የሚሏቸውን የህወሀት ሰዎችን የኔ ጉዶች ሲሉ በተደመጡበት የሁለትዮሽ መግለጫ ተፈናቃዮችን፣ የህወሀትን ምስክር ወረቀትና የሰላም ስምምነት ሂደቱን እየዳሰሰም ሆኗል። እንመለከተዋለን። የብልጽግናው መንግስት ጽንፈኞች እጅ ሰጡ በሚለው ፕሮፓጋንዳው ቀጥሏል። የፋኖ ኃይሎች በበኩላቸው የመንግስቱ ወታደሮች ከስምሬት በመውጣት እየተቀላቀሏቸው መሆናቸውን አሳውቋል። የመከላከያ ሰራዊቱም ፋኖም ውጋዎች ተደረጉባቸው ያሏቸውንም አካባቢዎች ይፋ አድርገዋል። ሌላኛው መረጃችን ነው። 245 ሚሊዮን ዶላር የመዘበሩት የቀድሞ የኮንጎ ጠቅላይ ሚኒስትር 10 ዓመት የጉልበት ስራ ተፈረደባቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ በሚስጢር የያዙትን ጉዞ በዚህ ሳምንት ሊያደርጉ መሆኑ ተሰማ። ጠቅላይ ሚኒስትሩና ና የውጭ ጉዳይ ሚኒስትራቸው ቢያንስ ሰባት ሀገራትን የሚጎበኙበት የአውሮፓ ጉዞ ቀልብ ስቧል። ጠቅላይ ሚኒስትሩ ና የቅድሞ አጋራቸው የሻቢያው አገዛዝ በኢትዮጵያ ላይ በፈጸሙት የጦር ወንጀል ምክንያት በአውሮፓ ህብረት አባል ሀገራትና በህብረት በኩል በተከታታይ ለውግዘትና ለመዓቀብ ሲዳረጉ እንደነበር ይታወሳል። ከደቡብ አፍሪካው የሰላም ስምምነት ወዲህ ግን የአውሮፓ ህብረት ከኢትዮጵያ ጋር ለመስራት የሚያደርገው እንቅስቃሴ መሻሻል ያሳየ ሲሆን፣ በተለይም ፈረንሳይ ደግሞ ከብልጽግናው መንግስት ጋር በቅርስ ጥበቃናም በባህር ኃይል ስልጠና ለመተባበር እየሰራች መሆኑ ታይቷል። ከባል ሀገራቱ ጋር እንዲህ ያለ ግንኙነት ያላቸው የብልጽግናው መሪም ያልተጠበቀና ድንገተኛ ጉዞ ወደ ፓሪስ ሊያደርጉ መሆኑም ተሰምቷል። ጠቅላይ ሚኒስትሩ ይህንን ጉዟቸውን በማስመልከት ሚስጥራዊ እንዲሆን የፈለጉ ቢሆንም ጉዳዩ ከመገናኛ ብዙሀን እጅ ገብቷል። በተያዘው ሳምንት ፈረንሳይ የሚገቡት ጠቅላይ ሚኒስትሩ ጉዟቸውን ለምን ሚስጥራዊ እንዲሆን እንደፈለጉ ያደረጉ ግን አልታወቀም። አፍሪካን ኢንቴሊጀንስ ግን ማክሮን አቀባበል ያደርጉላቸዋል በፓሪስ በሚኖራቸው ቆይታም የውጭ ጉዳይ ሚኒስትራቸውን ያገኟቸዋል ብሏል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በአሁኑ ሰዓት ብራሰልስ ሲሆኑም በአፍሪካ የሚኒስትሮች ስብሰባ ላይ የሚያደርጉትን ቆይታ እንዳጠናቀቁም ወደ ሮም፣ ፊንላንድ፣ ስዊድን እና ኖርዌይ ይጓዛሉ ተብሏል። ጠቅላይ ሚኒስትሩ ከፈረንሳይ በኋላ የተጓዙትም ወደ ሮም፣ ለንደንና ምናልባትም ወደ በርሊን ይሆናልም ተብሎ ይጠበቃል። ሁለቱም የብልጽግና ሹሞዎች ቢያንስ በሰባት ሀገራት የሚያደርጉት የተናጠልና የጋራ ጉዞም ጉዞ አላማው ምን እንደሆነ በግልጽ አልታወቅም። ጠቅላይ ሚኒስትሩ እንዲህ ያለ ድንገተኛ ጉብኝት አድርገው ወደ ፈረንሳይ የሄዱት የካቲት 2015 የነበረ ሲሆን ያኔው ጉዟቸው ትግራይ ላይ ያካሄዱት የነበረውን ጦርነት ማቆማቸውን በማስረዳት የፕሬዚደንት ኢማኑኤል ማክሮን መንግስት ያቋረጠባቸውን የባህር ኃይል ስልጠናን እንዲያስጀምርላቸው ለመማፀን ነበር። ከዛ በኋላ ሁለቱ መሪዎች በአዲስ አበባ የተገናኙ ሲሆን የባህር ኃይል ስልጠናውም ቀጥሎ በጅቡቲና በፈረንሳይ ሲሰጥ ቆይቷል። ለባህር ኃይል አመራርነት ስልጠና ወደ ፈረንሳይ ከተጓዙ ሰዎች መካከል ግን በዛው የቀሩም ነበሩ። በዚህ መልኩ ግንኙነታቸውን ካስቀጠሉት የፈረንሳዩ ፕሬዚደንት በተጨማሪም እንደ እንግሊዝና ጣሊያን፣ ጀርመንና መሰል የአውሮፓ ና የስካንዲኔቪያን ሀገራት የሚሄዱበት ምክንያት ግን አልተብራራም። አንዳንድ ምንጮች የጠቅላይ ሚኒስትሩ ጉዞ ኤርትራ ላይ የሚከፍቱትን ጦርነት በማስመልከት ዲፕሎማሲያዊ ድጋፍ ለመፈለግ ነው እያሉ ሲሆን በሌላ በኩል ደግሞ በሀገር ውስጥ ሌላ ከፍ ያለ ውጊያ ከማካሄዳቸው በፊት ወደ አውሮፓ መጓዝን መርጠዋል የሚል አስተያየት ይሰጣሉ። የሰላም እና የልማት አጀንዳን ይዘው ወይንም የአውሮፓ ባለሀብቶችና መንግስታት በኢትዮጵያ ውስጥ የስራ እድሎችን የሚፈጥሩ ፕሮጀክቶችን ይዘው እንዲገቡ ለማግባባት ጠቅላይ ሚኒስትሩ ለመጓዝ አልወሰኑም የሚሉት እነዚሁ አስተያየት ሰጪዎች ከጦርነት አጀንዳ ውጭ ይህንን ያክል ብዙ ሀገራትን የሚያካልል ጉዞ የማድረግ ልምድ የሌላቸው መሆኑንም ያስታውሳሉ። በጠቅላይ ሚኒስትሩ የአውሮፓ ጉዞ ቀዳሚ መዳረሻ የሆነችው ፈረንሳይ፣ ኢትዮጵያ የጎረቤቶቿን ግዛታዊ አንድነትና ሉዓላዊነትን ማክበር አለባት የሚለውን አቋሟን ስትገልጽ እንደነበር የጻፈው የፈረንሳዊ ሚዲያም የባህር በር የማግኘት ጥያቄውም ተገቢ ነው ብላ ታምናለች ብሏል። የብልጽግናው መንግስት ጽንፈኞች እጅ ሰጡ በሚለው ፕሮፓጋንዳው ቀጥሏል። የፋኖ ኃይሎች በበኩላቸው የመንግስት ወታደሮች ከስምሬት በመውጣት እየተቀላቀሏቸው ስለመሆኑ አሳውቋል። የመከላከያ ሰራዊቱም ፋኖም ውጋዎች ተደረጉባቸው ጥቃቶችም ደረሱባቸው ያሏቸውን አካባቢዎችንም ይፋ አድርጓል። ከሰሞኑ በአማራ ክልል በስፋት እየተነገረ ያለው ፕሮፓጋንዳ የፋኖ ኃይሎች አመራሮች ጭምር እጅ እየሰጡ ነው የሚለው ነው። በእርግጥ በደቡብ ጎንደር ቀጠና ይህ ተስተውሏል። ዛሬ ደግሞ በአማራ ክልል ሰሜን ሸዋ ዞን መረሃ ቤት የወረዳም ጫካ የነበሩ ታጣቂዎች ወዶ ገብ ሆኑ ሲል የመከላከያ ሰራዊቱ ገልጿል። ለክልሉ ብልጽግናና ለአየር ወለዱና ኮማንዶ ክፍለ ጦሩ አመራሮች እጅ ሰጥተዋል ሲልም አክሏል። የፋኖ ኃይሎች በበኩላቸው በተለያዩ ቦታዎች የመንግስት ወታደሮች እንደተቀላቀሏቸው አሳውቋል። በምዕራብና ምስራቅ ጎጃም፣ በማዕከላዊ ጎንደር አንዳንድ ስፍራዎች የመከላከያ ሰራዊትም የሚሊሽ አባላትም ከስምሬት ቀጠናቸው በመውጣት ወደ ፋኖ ኃይሎች ተቀላቅሏል። አንዳንዶችም ጠፍቷል ተገኝተዋል ሲሉም ነው ያሳወቁት። የመንግስት እጅ እየሰጡ ነው ፕሮፓጋንዳን ደግሞ በበለጠ ሞላው አብን ጭምር የተደገፈ ነው። ከዚህኛው ሰሞንኛ ዘመቻ ጎን ለጎን ባውደ ውጊያዎች ላይ ደግሞ የመከላከያ ሰራዊቱ የክልሉን ቆይታ በመጪው ሰኔ 30 ማጠናቀቅ በሚል ጭምር ስምሪቶች እየተሰጡ ስለመሆኑ የሚታወቅ ነው። ከሰሞኑ ወታደራዊ አዛዦች በሁለት ወር ውስጥ በአማራ በኦሮሚያ ክልልም ያሉ ዘመቻዎች ይጠናቀቃሉ፣ ለክልሎችም እናስረክባለን በሚል መግለጻቸውም የሚታወስ ነው። አሸባሪና የጽንፈኛን ኃይል ከጥቅም ውጭ ሆኗል። አሁን ምንም ማድረግ ወደማይችልበት ደረጃ እያደረስን ያለነው የቀረውን ኃይል አሁን በዚህ ሁለት ወር ውስጥ አጠናቀን ለክልሎች ሰጥተን ወደ ዋናው ተግባራችን እንገባለን። የሆኖ ሆኖ የመከላከያ ሰራዊቱ ከፋኖ ኃይሎች ጋር ውጊያ ያደረግኩ ያለው በምዕራብ ጎጃም ዞን ጃቢ ጠህናን ነው ጅጋ ከተማ አካባቢ ባደረግኩት ውጊያም በርካቶችን ገደልኩ ሲል አሳውቋል። የፋኖ ኃይሎችም የመንግስት ኃይሎች ወደሚገኙባቸው ቦታዎች በመምጣት የከፈቷቸው ጥቃቶችን ለመመከት የደፈጣ ጥቃቶችን ማድረሳቸውን ገልጿል። በጎንደር ዙሪያ ከማክሰኝት ወደ ጠዳ ከተማ ሲንቀሳቀስ የነበረም የአድማ ብተና ኃይልን ዛሬ ከቀኑ አስር ሰዓት አካባቢ የልዩ ቦታው ምንዝሮ በተባለ ቦታ ላይም ውግ ያደረገን ያሉት ደግሞ ቀዳሚው ነው። በጎጃም ቀጠና ገርጨጭ ሳንኪ አካባቢም፣ በምስራቅ ጎጃም ፈንድቃቸርተከል ቦረቦር፣ በሰሜን ወሎ ላሊበላ ቀጠና ድብ ኮን ጨምሮ ጥቃቶች እና የተኩስ ልውጦች የተደረጉባቸው ስፍራዎች ስለመሆናቸውም ነው ያሳወቁት። እነዚህ ሁለቱ ተዋጊ ኃይሎች በየእለቱ የሚያወጧቸው መረጃዎችም ክልሉ የገባበትን የጸጥታ ቀውስ የሚያመላክቱ ናቸው። መንግስታዊው ተቋም የህክምና ባለሙያዎችን ጥያቄ የብልጽግናው መንግስት ምላሽ እንዲሰጥ ጠየቅም። አገዛዙ እውቅ ዶክተርን ጨምሮ የሚፈጽመው ስርዓት እንደቀጠለ ሲሆን አንዳንድ የህክምና ባለሙያዎችን ደግሞ ዛሬ ፍርድ ቤት አቅርቧል። አምነስቲን ጨምሮ በአፋጣኝ የታሰሩ ባለሙያዎች እንዲፈቱ የተለያዩ ተቋማት ጠይቀዋል። የህክምና ባለሙያዎች አድማ ቀጥሎም ቢያንስ ትላልቅ ሆስፒታሎችን ጨምሮ ሰላሳ የሚሆኑ ተቋማት በሶስተኛ ቀን እየሙሉ አድማ ውሎ ተሳትፏል። ይህን የህክምና ባለሙያዎች ን ጥያቄ ለማክሸፍ ታዲያ በርካታ እርምጃዎችን የብልጽግናው መንግስት እየወሰደ ይገኛል። መሰረታዊ ጥያቄዎቻቸውን ያነሱ የህክምና ባለሙያዎችን ፖለቲካዊ ታርጋ ከመለጠፍ ጀምሮ ማስፈራራትና ማሳደድ ደግሞ ተጠቃሽ ናቸው። በተለያዩ አካባቢዎች ደግሞ የሚፈጽማቸው ስርዓቶች አሁንም እንደቀጠሉ ናቸው። በአዲስ አበባ እውቁን የህክምና ባለሙያ ዶክተር ሳሙኤልን ጨምሮ፣ በመተማ ማስር፣ በደብረ ታቦርና በሌሎችም የሀገሪቱ ስፍራዎች ማሰርን መፍትሄ አድርጎ አቅርቧል። አገዛዙ በቅርቡ አሰራቸው የህክምና ባለሙያዎች ውስጥ ዶክተር መሐሌት ጉዑሽን ጨምሮ የተወሰኑትን ፍርድ ቤት ማቅረቡን መዘገባችን ይታወሳል። በስራ ቦታቸው ላይ ባለመገኘታቸው የሰው ህይወት አልፏል የሚል ክስ ነው ዛሬ በፍርድ ቤት ያቀረበባቸው። አስገራሚ ጉዳይ ላለፉት ሁለት ዓመታት ለሚጠጋ ጊዜም በግል ምክንያት ስራ ቁመው የነበሩትን እኒህን ሀኪም አስሮ ነው ይህንን ክስ ያቀረበባቸው። የዶክተር መሐሌት ጉዑሽ የክስ መዝገብ በዶክተር ሳሙኤል ኃይሉ ተወልደ መድህን ስም የተከፈተ ሲሆን ሁከትና ማነሳሳት በማነሳሳት ከጸረ ሰላም ኃይሎች ጋር ተባብረው የከተማ መጽን በመቀስቀስ ህዝብና መንግስት የጣለባቸውን ኃላፊነት ወደ ጎን በማድረግ ህሙማንን አናክምን በማለትና የእጅ ስልካቸውና ማህበራዊ ሚዲያን በመጠቀም ብሔርም ከብሔር የሚያጋጩ መልእክቶችን በማስተላለፍ የሚሉ ክሶችም ተካተውበታል። በአጠቃላይ በሀገሪቱ የታሰሩ ሀኪሞች ሰማንያን ተሻግሯል። በአዲስ አበባ ብቻ ከ20 በላይ የጤና ባለሙያዎች እንደታሰሩና ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ሲል ያሳሰበው ደግሞ አምነስቲ ኢንተርናሽናል ነው። መንግስታዊ ተቋም የኢትዮጵያ ሰብአዊ መብቶች ኮሚሽንን በጉዳዩ ላይ መግለጫ አውጥቷል። በተለያዩ የሀገሪቱ ክፍሎች የህክምና ባለሙያዎች በህክምና ተቋማት ውስጥ በማድረግ ላይ የሚገኙት የስራ ማቆም አድማም እንደዚሁም ይህንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች የሰብአዊ መብት ጥሰቶችን እንዳያስከትሉ ትኩረት ሊሰጣቸውና አፋጣኝ መፍትሄ ሊያገኙ ይገባል ሲልም አሳስቧል። ተቋሙ ከአዲስ አበባ በተጨማሪ ካጋሮ፣ ከአርባ ምንጭ፣ ከባህር ዳር፣ ከፍቼም፣ ከቆባ ከሐዋሳና ከጅማ ከተሞች መረጃ ለማሰባሰብ እንደቻለም ጠቅሷል። ኢሰመኮ የህክምና ባለሙያዎችን በመወከል የቀረቡትን ከተመጣጣይ ደሞዝ ከጥቅማ ጥቅም ከሙያ እድገት እድሎችና እንዲሁም ከምቹ የስራ ቦታና የስራ ነጻነት ጋር በተያዘ ጥያቄዎች ማቅረባቸውንና ባለ አስራ ሁለት ነጥብ ጥያቄዎች በተሰጠው ሰላሳ ቀናት የብልጽግናው መንግስት አለመመለሱን ተከትሎም ከግንቦት አምስት ጀምሮ የስራ ማቆም አድማ ማድረጋቸውን ለመረዳት እንደቻለም አብራርቷል። በከፊልና ሙሉ የስራ ማቆም አድማውን ተከትሎም በአዲስ አበባ ክትትል ባደረገባቸው የጥቁር ሳም የቅዱስ ጳውሎስ፣ የቅዱስ ጴጥሮስና ዳግማዊ ምኒልክ ሆስፒታሎች ኃላፊዎችን በማነጋገር መረጃዎችን እንዳሰባሰበም አክሏል። በዚህም መሰረት በአንዳንድ የህክምና ተቋማት በጽኑ ህሙማን ማዕከል የሚገኙ ታካሚዎችን ጨምሮ በሐኪሞች እጥረት ተገቢውን ህክምና ማግኘት አለመቻላቸውን፣ ከክልል ከተሞች ረጅም ቀጠሮ ጠብቀው ለህክምና የመጡ ታካሚዎችም ለእንግልት የተዳረጉ መሆኑን፣ በባለሙያዎች እጥረት ምክንያት አንዳንድ የህክምና ተቋማት ባለሙያዎችን ለረጅም ፈረቃዎች እንዲሰሩ ለመመደብ የተገደዱ መሆኑን እንደዚሁም ታካሚዎች ህክምና ለማግኘት ለረጅም ሰዓታት እንደሚጠብቁ ለማረጋገጥ ተችሏል ብሏል። በሌላ በኩል የህክምና ባለሙያዎችን መንግስት በቁጥጥር ስር እያዋለ ስለመሆኑ አረጋግጫለውም ብሏል። ኢሰመኮ ጉዳዩን አስመልክቶም ከጤና ሚኒስቴር ኃላፊዎች ከጤና ባለሙያዎች ተወካዮችና ከሌሎችም የሚመለከታቸው የመንግስት አካላት ጋር ውይይቶችን ስለማካሄዱ አብራርቷል። እናም የህክምና ባለሙያዎች ያቀረቧቸው ጥያቄዎች መንግስት ትኩረት ሰጥቶ ግልጽ እና አሳታፊ በሆነ መንገድ መፍትሄ የሚያገኝበትን ሁኔታ እንዲያመቻች፣ እንደዚሁም የህክምና ባለሙያዎችም የህብረተሰቡን የጤናና በህይወት የመኖር መብቶችን አደጋ ላይ በማይጥል መልኩም ተቃውሟቸውን እንዲያሰሙ ጥሪ አቅርቧል። የህወሀትን የእውቅና ሰርተፍኬት ሊቀመንበሩ ደብረጽዮን ገብረ ሚካኤል ፈርመው ወስደውት ነበር ሲሉ ሁለቱ የብልጽግና ሹማምንት ጌታቸው ረዳና ሬድዋን ሁሴን ተናገሩ። አቶ ሬድዋን ሁሴን ከሳሽ አቶ ጌታቸው መስካሪ መስለው በቀረቡበትናም ከዚህ በፊት የቀድሞ ጓዶች የሚሏቸውን የህወሀት ሰዎችን የኔ ጉዶች ሲሉ በተደመጡበት የሁለትዮሽ መግለጫ ተፈናቃዮችን፣ የህወሀትን ምስክር ወረቀትና የሰላም ስምምነት ሂደቱን እየዳሰሰም ሆኗል። በሁሉም ያገዛዙ የፕሮፓጋንዳ ተቋማት የተሰራጨው የሁለቱ ሰዎች ቃለ ምልልስ ሚሊዮኖችን የፈጀውንና ያፈናቀለውን የብልጽግናው አገዛዝን አንድም ቦታ ላይ በጥፋተኝነት ሲያነሳ አይሰማም። የሁለቱ ብልጽግናዎች የቴሌቪዥን ወግ የህወሀት አመራርን በጦር ፈላጊነት፣ ጠቅላይ ሚኒስትሩን ደግሞ በሰላም ፈላጊነት የሚተነትን ሲሆን ከሰላም ስምምነቱ ጀምሮ የሚተርክም ነበር። ከዛ በፊት ጦርነቱ ማስቀረት የሚቻል ነበር ወይ የሚለውን ጉዳይ በማስመልከት የተጠየቁት ሁለቱ የኦህዴድ ብልጽግና ሹመኛዎች የተለያየ ምላሽ ሰጥተዋል። አቶ ጌታቸው ረዳ ጦርነቱን ማስቀረት አይቻልም ነበር በማለት የጦርነቱ ዋና ባለቤት አብይ ሳይሆኑም ሌሎች እንደነበሩ በማስመሰል ሲመክሩ የተደመጡ ሲሆን፣ አቶ ሬድዋን ሁሴን በበኩላቸው ማስቀረት ይቻል ነበር ወይንም አልነበረም በማለት የተምታታ ማብራሪያ አቅርበዋል። እኔም አስቀድሞ ማስቀረት አይቻልም የሚል እምነት አለኝ። በሁለቱ ሳይድ ብቻ ቢሆን ኖሮ ጉዳዩ ምናልባት መቅረት የሚችልበት እድል ነበር አይ በቃ እኔ ራሴን እልህና ዋጣ ርጌ ትንሽ ቻላ ርጌ እሻገረው ኖሮ ላስቀረው እችል ነበር ብሎ ማሰብ ከባድ አይመስለኝም። ጦርነቱን ያስቆመውን የሰላም ስምምነትን ለመፈረም ደቡብ አፍሪካ ሲገናኙ የነበረው ሁነት ሲያስታውሱ ደግሞም የህወሀት ተደራዳሪዎች መረጃዎችን ለሚዲያ በማውጣትና መቀሌ ለሚገኙ አመራር ሪፖርት በማድረግ የዲሲፕሊን ጥሰት ይፈጽሙ እንደነበር ጠቅሰው የብልጽግና ተደራዳሪዎች በአንጻሩ በድርድሩ ላይ የኔ ግዛት ናቸው የሚል አካል የምዕራብና ደቡብ ትግራይ አካባቢዎች ወደ እኔ እንዲገቡ ተደርጎም አንቀጽ ይግባልኝ የሚል ተደራዳሪ ነበር። ይህ ተደራዳሪ ደግሞ ጉዳዩን ከራሱ መንደርና ሰፈር ጋር ሊሰፋ የሞከረ ነበር፣ በማለት ሁለቱም ብልጽግናዎች ትዝታቸውን ተናግሯል። የለበትን ሁሉ ነገር በልኩ ደግሞ መስማት አልቻልኩም። የሚለው ሰው ከራሱ መንደርና ሰፈር ጋር ምናምን ሰፍቶ ይዘዋል። ነገታቸው ጋር ደግሞ የተለያየ አይነት ዝንባሌ ያላቸው ሰዎች ስለነበሩ የሚያገኙትን መረጃ ወስደው ለሚዲያም ሌላ ግሩፕም ይሰጣሉ። እሱ ሄዶ ሌላ መልክ ይዞ ሪፖርት ይደረጋል። የሆነ የራሱን ፍላጎት መሰንቀር የሚፈልግ ወገን ባለቀ ሰዓት ትግራይ ዴሌጌሽን እገሌ እገሌ የሚባሉ ግዛቶች አይመለከቱኝም ብለህ ፈርም የሚል አንቀጽ ሊያስገባ ፈልገ ቲዲኤፍን፣ የህወሀት ታጣቂ ነው ብለው የሰላም ስምምነት የፈረሙት አቶ ጌታቸው ረዳም በአሁኑ ንግግራቸው ግን ህወሀት ሰራዊት አይኖረውም፣ ፓርቲ ሰራዊት የለውም ብለዋል። ይህንን ሲናገሩም የስራ ባልደረባቸው ሬድዋን ሁሴን በአሁንታ ሀሳባቸውን ደግፈውላቸዋል። ተፈናቃዮችን ለማስመለስ የአቶ ጌታቸው መስተዳደር ከፌደራሉ መንግስት ጋር ተስማምቶ ነበር የሚለውን ሁለቱም ባለስልጣናት የተናገሩ ሲሆን ስሙንና ኃላፊነቱን የማይጠቅሱትን አካል ግን አደናቅፏል በማለት ከሰውታል። ተፈናቃዮች እንዲመለሱም እንደዚሁም ህዝቡ ወደ ቀደመ ኑሮ እንዲመጣ ብሎም ከጦርነቱ በፊት የነበረው ሁኔታ እንዲመለስና በአካባቢ ያለው ጦርነት የፈጠረው ታጣቂ ኃይል ትጥቅ እንዲፈታ ፍላጎት ከነበራቸው ለምን የተከዚዘብ የሚባለው የመንግስት ኃይልን ማቋቋም አስፈለገ የሚለውን ደግሞ ሁለቱም የኦህዴድ ብልጽግና ተሿሚዎች አልመለሱትም። የህወሀትን የምስክር ወረቀት በማስመልከት ሲናገሩ ደግሞ ሬድዋን ደብረጽዮን አንብቦ ፈርሞ ነው የወሰደው ሲሉ አቶ ጌታቸው ደግሞ አልቀበልም ማለት አይችልም በማለት ተናግሯል ደብረዚሆንም መቶ እዚህ ተስማምቶ ጨርሶ ምን ያደርገው ኤዲት የሚደረግለትን ኤዲት ተደርጎለት ከሄደ በኋላ ነው ከትንሽ ጊዜ በኋላ አይ እንደዛ አልነበረም ያለው ስለዚህ አይቻልም ወደሚል ነገር መጣ በዚህ መመዝገባችን ያዋጣናል ብሎ ተመዝግቦ 15 ቀን ጠብቆ ምስክር ወረቀት ተቀብሎ መቀለ ከደረሰ በኋላ ምስክር ወረቀቱ እኔን አይመለከተኝም ምክንያቱም እናንተ በምትሉት መንገድ ጉባኤ አላደረገ ምክንያቱ ጉባኤ ማድረግ ምን ሊጠይቅ ነው ምርጫ ወርድ ሁለቱም ሹማምንት አለቃቸውን የሰላም ሰው በማስመሰልናም ብልጽግናን ደግሞ የጋራ ትርክት ፈጣሪ በማድረግ ባወሩበት ቆይታቸው በቀጣይ ከህወሓት ጋር ያላቸው ልዩነት እንዴት ባለ ሰላማዊ መንገድ መፍታት እንደሚቻልም ያቀረቡት ሀሳብ የለም። 245 ሚሊዮን ዶላር የመዘበሩት የቀድሞ የኮንጎ ጠቅላይ ሚኒስትር 10 ዓመት የጉልበት ስራ ተፈረደባቸው። አውግስቲን ማታታፖኒ ፖኒዮ 245 ሚሊዮን ዶላር የሚጠጋ የህዝብ ገንዘብን በመመዝበር የሀገሪቱ ህገ መንግስታዊ ፍርድ ቤት ጥፋተኛ ሆኖ ስላገኛቸው ነው። ይህ ብይን ተላልፈዋል የተባለው ከሳቸው በተጨማሪ የዴሞክራቲክ ኮንጎ ማዕከላዊ ባንክ ገዢ የነበሩት ሙቶቦም በዚህ ምዝመራ በመሳተፍ ጥፋተኛ ሆነው ተገኝተዋል። የቀድሞ ጠቅላይ ሚኒስትር ጠበቃ ውሳኔው ኢፍትሐዊ እንደዚሁም ፖለቲካዊ ይዘት ያለው ነው ሲሉ ወቅሰው ለሮይተርስ የዜና ወኪል ተናግረዋል። ተመዝብሯል ከተባለው ገንዘብ መካከል የተወሰነው የተወሰደው የሀገሪቱን ስር የሰደደ የምግብ እጥረት ለመቅረፍ ከታቀደው ትልቅ የግብርና ልማት ነው። ማታታ ከአውሮፓውያኑ 2012 እስከ 2016 የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር ሆነው ያገለገሉ ሲሆን በአሁኑ ወቅትም ኤልጂጂ የተሰኘ ፓርቲ እየመሩ ይገኛሉ። ወደ ጠቅላይ ሚኒስትርነት ስልጣን ከመምጣታቸው በፊት የሀገሪቱ የገንዘብ ሚኒስትር ሆነው ያገለገሉ ሲሆን በወቅቱም የሀገሪቱ ምጣኔ ሀብትን በማረጋጋት ረገድ ለተጫወቱት ሚና ካለም አቀፉ የገንዘብ ድርጅት የአይኤምኤፍም አድናቆት አግኝተው ነበር። የሆኖ ሆኖ አሁን በዲሞክራቲክ ሪፐብሊክ ኮንጎ ለወንጀል ቅጣት የግዳጅ የጉልበት ስራ ፍርድ ህጋዊ መሆኑን ከአሜሪካ ውጭ ጉዳይ ሚኒስቴር የተገኘው መረጃ ያሳያል። ሁለቱ ግለሰቦችም የግዳጅ የጉልበት ስራ ዘመናቸው ከተጠናቀቀ በኋላ ለአምስት ዓመት ያክል ደግሞ ከህዝብ አገልግሎት መታገዳቸውን አጃንስ ፍራንስ ፕሬስ ዘግቧል። የተወደዳቸው የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን።